ጠና ስትልን እንደምናላችሁ ውድ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን እንዲት ጥር ያለች ዝግጅት እያላችሁ ቀርቢ ያለ እሱን ትከታተልን ዘንድ በአክብሮት ገብዛለሁ። የዛሬው ርዕሳችን ትኩረት የሚያደርገው የባህል መድኃኒት ሃኪም የሆኑት አበበች የሚባሉ እናት በኖህ ሚስት እናታችን አይከል ቅማንቶች ያምኑባቸዋል ማለታቸውን ተከትሎ ተቃውሞ በማህበራዊ ሚዲያ ያቀረቡ አካላት ምክንያታቸው እና እውነታው ምንድን ነው የሚሉ ነገሮችን አንስቼ የተወሰነ ነገር ማቅረብ ፈልጌ ያለው እና እሱን ተከታተሉ ዘንድ በአክብሮት ጋብዛለሁ። እንግዲህ በዓለማችን የተለያዩ አምልኮታዊ ስርዓቶች ይታያሉ። በተለይ ደግሞ በታላላቅ ሰዎች መቃብር ላይ የሚደረጉ እውነቶችን የተወሰኑ ነገሮች አንስቼ በእኛስ አካባቢ እየተካሄደ ያለው እውነት ምንድን ነው ይህስ ጉዳይ ለተቃውሞ ይዳርጋል ወይስ ሳይዳርግ የሚሉ ነገሮችን ላቀርብ እፈልጋለሁ። እንግዲህ በመቃብር ላይ የሚካሄዱ አንዳንድ ክስተቶችን የተወሰነ ነገር እንመለከታለን። የታላላቅ ሰዎች መቃብር በተለያዩ ማህበረሰብ እሳቢዎች ውስጥ የተለያየ አመለካከት አላቸው። በሁሉም የዓለም ህዝብ ልምምድ ውስጥ ለታላላቅ ሰዎች መቃብር ቦታ ከፍተኛ ክብር ይሰጣል። ይህ አስተምህሮ ዝም ብሎ በዘፈቀደ የሚከወን አይደለም። በየሃይማኖቱ አምልኮታዊ እንቅስቃሴ ላይ የሚታዩ ነገሮችን መሰረት አድርጎ እንጂ በክርስትና ሃይማኖት አስተምሮ ሁሉም በህጉና በስርዓቱ የኖረ ክርስቲያን ሲሞት አስከሬኑ በክብርና በስርዓተ ጸሎት እንዲሁም በፍታተ ጸሎት ተሸኝቶ በአጸደ ቤተ ክርስቲያን እንዲያልፍ ይደረጋል። እንደ ልማድ የሚከወኑ እንቅስቃሴዎችን በመቃብር ላይ በሰባት በአስራ ሁለት በሰላሳ ወይም በአርባ ቀኑ በግ የሚታረድበት እውነት ነው የበግደም ለሟቸው የሚፈይደው ነገር ባይኖረውም ድርጅቱ ግን እስካሁንም የቀጠለ መሆኑን ማናም የሚያውቀው ጉዳይ ነው። ካህናቱም የቀረበውን ስጋ እያጣጣሙ ባህሉን ባርከው ያስቀጠሉት መሆን ነው የብዙዎቻችን ግንዛቤ። በእስልምናም በክርስትና እንዲሁም በአይሁድ እምነት ለታላላቅ አባቶች መቃብር የተለየ ክብር ይሰጣል። ነቢዩ መሐመድ ኢብራሂም ወይም አብርሃምን መቃብር የተሳለም ኃጢአቱ እንደሚሰረይለት ማዘዛቸው ድርሳናት ይመሰክራሉ። የአረብ ሴቶች መውለድ ካልቻሉ ከሳራ መቃብር ላይ ሂደው ይጸልያሉ። በወሪዘፍጥረት ምዕራፍ 25 ቁጥር 8ና 10 ላይ ስለ እናታችን ሳራ አብርሃምና ሌሎችም የመቃብር ቦታዎችን እንመለከታለን። የእናት አባቶች የመቃብር ቦታ ርስት እንደሆነም በዋሪ ዘፍጥረት ምዕራፍ 23 ቁጥር 9 ላይ ተጠቅሷል። የቅማንት ህዝብ የህገልቦና አባቶችም ከላይ የተመለከተውን አይነት ስርዓት እንደሚፈጽሙ መካድ አይቻልም። አይሁድ የእስልምና የክርስትና ሃይማኖት መነሻ እንደሆነ የሚታመነው ህገ ልቦና ስርዓት ዛሬም ትውፊቱ ተጠብቆ የሚገኘው በቅማንት አባቶች ነው። የሳራና የአብርሃም መቃብር በሶስቱ ሃይማኖቶች የሚሰጠውን ክብር አይነት የቅማንት አባቶችም ለእናታችን አይከል መቃብር ክብር ይሰጣሉ። በእስልምና ሃይማኖት የመቃብር ቦታዎች ልዩ ክብር እንዳላቸው፣ በዘመድ አዝማድ በንብየጊዜው ይጎበኛሉ። እኔ ባደኩበት ቀጠና አባ ጀማው የሚባሉ ሰው መቃብር ላይ የሙት ዓመታቸውን መሰረት አድርገው የተለያየ ሃይማኖታዊ ስርዓት እንደሚከውኑ አውቃለሁ። ስዕለት ሁሉ እየተሳሉ በዕለቱ የሚገባውን እያበረከቱ በልዩ የምግብ ዝግጅት አክብረው ለቀጣዩ በሰላም እንዲደርሱ በመመኘት ይሰነባበታሉ። ሌላው በታላላቅ ሰዎች መቃብር ላይ ዛፍ የመትከሉ ባህል የቆየና ዓለም አቀፋዊ ስርዓት መሆኑን በርካታ መዛግብቶች ያስረዳሉ። ከዚህም ሳቢ በመነሳት የተለያዩ አምልኮት የሚመስሉ ነገሮች ሲከወኑ ማየት አዲስ አይደለም። በተለይ የታዋቂ ሰዎች መቃብር ላይ ዛፍ የመትከል ልማድ እጅግ እድሜ የጠገብ ልማድ መሆኑን የተለያዩ ሰነዶች ይመሰክራሉ። የሚተከሉት ዛፎችም የሚሰጡት ትርጉም እንደየማህበረሰቡ ማህበረሰቡ እንዳየ ሃይማኖትና እንደየባህሉ የተለያየ መሆኑ አይካድም። ለመታሰቢያነት የሚለው ሀሳብ ግን ዓለም አቀፋዊ እሳቤ ነው። በዛፉ ስር የተለያዩ እንቅስቃሴዎች ሲከወኑ ይታያሉ። ይህ ሂደት በጊዜ ብዛት አምልኮታዊ ገጽታ የሚይዝበት አጋጣሚን በርካታ ነው። በጭልጋ ወረዳ አይከል ከተማ ላይ አንዲት እድሜ ጠገብ ግራር ዛፍ ትገኛለች። ይህች ዛፍ ከኖህ ሚስት ከእናታችን አይከል መቃብር ላይ እንደተተከለች ይታምናል ዛፏ ስር ደግሞ የተለያዩ አምልኮ ስነ ስርዓት የሚመስሉ ተግባራት ሲከወኑ እንደነበርና አሁንም ሳይበዛ ተመሳሳይ ተግባራት እንዳለ ይነገራል። በተለይ በቅማንት ህዝብ ዘንድ ተጠብቆ የቆየው የህገ ልቦና ስርዓት ሃይማኖት አባቶች ከቦታው ላይ ጸሎት ያደርሱበታል። የተለያዩ ግለሰቦች ቦታዋ ላይም ታምር እንደሚሰራ ያምናሉ። እናታችን አይከል ቅማንቶች ያምኑባቸዋል። አይከል የነሱ ወገነች ብሎ መመስከር ያስመሰግናቸዋል እንጂ ሊያስኮንናቸው አይችልም። ከላይ ለማቅረብ እንደሞከርኩት ቦታው የእናታችን አይከል መቃብር ላይ የተተከለ የግራር ዛፍ በግለሰቦች ደረጃ ታምር እንደሚሰራ ይታመናል። የቅዱሳን መቃብር ወይም አጽም ታምር እንደሚሰራ በመጽሐፍ ቅዱስ ላይም ተጠቅሶ እንመለከታለን። የነቢዩ ኤልሳ አጽም ሙት እንዳስነሳ መጽሐፈ ነገሥት ላይ ተጠቅሷል። የእናታችን አጽም ያረፈበት ቦታ ተአምር እንደሚሰራ የሚያምኑ ሰዎችን ተሳስተዋል ብሎ መደምደም አይቻልም። እናታችን ሃኪም አበበች የመሰከሩት ይህን እውነት ነው። እነሲህ ጋ ምስቱ ያቀረቡትን መረጃ እንደወረደ መጠቀም ስህተት ነው የሚል አካል የራሱን ታማኝ ጥናት አቅርቦ ውድቅ ማድረግ እንጂ ለምን ብሎ የመቃወም ሞራል ሊኖረው አይችልም። ሐኪም አበበች ያነበቡት ሌላ አማራጭ የጥናት ጽሁፍ የለም። ይህን የመስራት ውስንነት ያለው ደግሞ የህዝቡ ተወላጅ ነን በሚሉ ምሁራን ላይ ነው። ሐኪም አበበች ካቀረቡት የተደበቀ ጌጥ በላይ እጅግ የከበረና የረቀቀ ያለ ህዝብ ታሪክ የሚነሳበት ህዝብ መሆኑን የሰጡት ምስክርነት የተለየ ሽልማት ሊያሰጣቸው የሚችል ነው የሚል እምነት አለኝ። ለጊዜው ይህ የሚባል ሜዳሊያ እንኳ ባንሰጣቸው፣ በታሪካችን አምድ ላይ ግን ከትበን እንደምንዘክራቸው እምነት የጸና ነው። የእናታችን ንግግር ምን ይመስል እንደነበረ እንድትከታተሉት እየጋበዝኩ የዛሬ ፕሮግራማችን በዚህ አጠናቃለሁ። እንደ ትንሽ ምንድን ነው የኖህ ሀብቶች እንዴት ነው እስኪ አንቺ እንዴት ነው የተረዳሽው? እንዴት ነው ያገኘሽው መረጃ? ብዙ ብሄር ብሄሮች ቋንቋ ያላቸው የተለየ አጠቃቀም። አሁን የኦሮሞ ባህል አለ፣ የኦም ና የኩሽ ባህሎች አሉ፣ የሴም ባህሎች አሉ። ልክ እንደዛው እነ ጋፋት፣ እነሂናሪያ ቡሻሼ፣ ሌሎችም ዘሮች ጠፍተዋል። አሁን የቀረን አንድ እንትናት የአይከል ዘር ቅማንት ነው፣ ቀረ አይከል ሴቶችን ትወክላለች። በጣም ሁልጊዜ ስማ እየጠፋኝ የቸገር ነበረ። ጥናቱን ስሰራው በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝና ልጇ የኖህ ሚስት ናት። የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች ብዙ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 እንዳትረሳ ተብሎ ነው እሱ የተደረገውና በጎንደር ዙሪያ አይከል የምትባልም ከተማ አለች። ነባር ህዝቦች ማለት ነው ኔቲቭ አሁን የምንላቸው ህዝቦች የአይከል ዘሮች ናቸው በኢትዮጵያ የቀሩት። በጣም መመራመር ትችላላችሁ፣ በተለይ ወጣት ሴቶች። ጎንደር ሄዶ ቅማንት ምንድን ነው ማህበረሰቡ ውብ ተፈጥሮ ያላቸው ባህላቸውን የሚያከብሩ ቤተሰቦቻቸውን የሚያከብሩ ቅማንት ዘር ያላት ሚስት ለባሏ ክቡር ናት። ባሏን በጣም ታከብራለች። ልጆቿን በስርዓት ታሳድጋለች። አይከልስት በጣም ትልልቅ ቤት መስራት የምትችለው የአይከል ሴት ናት እና ልክ አሁን ሀሙና እንደሚከበር ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው ሀሙን። አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አደለችም። ሰው ናት። ስራዋ ነው የሚከበረው ማስረዳት ይከብዳል። ማወቁ ግን ታላቅ ጌጣጌጦቹ ምኑ ያለበትን ቦታ እሷ ናት የምታውቀው። ተሸፍኗል። የስንት ሺህ ዘመን ነው እንግዲህ እኛ እንኳን ከኢትዮኤል ስን ጀምር አምስት ሺህ ስምንት መቶ ዘመን፣ ከዛ በፊት ኖህ ያለፍበትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ገሞራው ያወጣዋል ያወጠዋል፣ የአይከልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩ። ነው ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ በአሁኑ በርደመ መሬቱ እንኳን ብዙ ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ፌስቡኩ፣ ይሄ ምናምን ተራም ነገር ከሚያወራ እነዚህን ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም እንትናቸው። ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም ስለ አይከል ስለ አሰራሯም ስለ ሕዝቡ ባህል ማጥራት ያስፈልጋል እና እንትኑ ያወጣዋል። ሳታ መቀመራው ምን ያወጣዋል? እናስባለን፣ እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወራው። ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። እሷ ከጀመረችው በዚህ ስፔሲፊክ ቅማንት ጋር ተያይዞ እንግዲህ በኢትዮጵያ ከመቶ በላይ የህዝብ ስርዓቶች የኢትዮጵያ ስርዓቶች አሉ ብለን ነው ያጠናነው። አንዱ የቅማንት ወንበር ነው የወንበር ስርዓት ነው። እሱን ስናጠና አሁን አንዳንድ ነገሮችን ስታነሳ እህቴ፣ እኔም እሱን እያሰብኩ ነበር። እና ምንድን ነው የሚሉት አንደኛ በኢትዮጵያ ውስጥ ይሄ የሴት የስነ ጾታ ጋር ተያይዞ በስነ ጾታ ትልቅ በተለይ የሴቶች ማንነት የሴቶች ክብር ልዕልና ሞገስ፣ አንዳንዴም አንዳንዴም ብቻም ሳይሆን ገባ ብለህ ስታየው ከወንድ በላይ ናቸው። እነሱ በአንዳንድ ስርዓቶች ማህበር በኢትዮጵያ በአንዳንድ ቅማንት አንደኛው ነው ሴቶችን ነው ምክንያቱም ሴቶች የእውነት ምንጭ ናቸው፣ የዘር ምንጭ ናቸው ና የእውነት ምንጭ ናቸው ፈጣሪ ደግሞ እውነት ነው።